አጠባ፣ ሲነበብ ይላላል። ዛሬ እንደምንም ያገኘሁትን ጥቂት ሰዓት ላቤ ግብር ለመዋል ተዘጋጅቻለሁ። ዋነኛው ምክንያቴ ደግሞ ነገ ስራ ለመኖሩ ነው። የድርጅታችን አሰራር ነው። ነገ ስራ አይገባም። ለምን ብንባል አናውቅም፣ መመልሳችን ብቻ። እሱን ትተን ወደ ቁም ነገሩ፣ ወደ አጠባው እንመለስ። ለአጠባው ይረዳኛል ይረዳኝ ዘንድ ያላዘጋጀሁት ነገር የለም። የተለመደው ሻማም አልቀረም። ሻማ ለማጠብ ትሉ ይሆናል። አዎ ሻማ፣ ሻማ ልብስ ባይኖረኝም በሻማ ልብስ ማጠብ ግን አሁን የምሰራበት ድርጅት ስራ ከጀመርኩ ወዲህ ያመጣሁት አዲስ ልማዴ ነው። እድሜ ለኤልፓ። ለምን ካላችሁ ምላሹን ደውሎ መጠየቅ ካልሆነም ታግሶ ከኔ መስማት ይሻላል። ታዲያ ሻማ በተደጋጋሚ ስገዛ ያዩ የሰፈር ባልቴቶች ለእናቴ ልጅሽ ምን አይነት ሃይማኖተኛ ነው በየሳምንቱ ሻማ እየገዛ እያበራ ታቦታት ነው የሚዘክረው ብለው ሲያሞካሹኝ ሰምቻለሁ፣ ከእነርሱ አፍ ሳይሆን ከእህቴ ጆሮ በተቀዳ እና ከአፏ በወጣ የሽሙን ንግግር በሚመስል ቃል ይሁና። ያልተረዳ ብዙ ያስብ፣ ብዙ ቢል ምንም ነገር ና የእኛ ሰፈር ሰው ከሰሙት ብዙ ይላል። ቁም ነገሩ ግን እኔ ሻማ እየገዛው በሻማ ልብስ ማጠቢያ በሶስት ምክንያቶች ነው። አንደኛው ምንም እንኳን ሻማ ልብስ ባይኖረኝ የልብሱን ሙቀት ከልብሱ ባላገኝ ሻማ እያበራው ራሴን በማጽናናት ከሻማው ሙቀት እንዳገኝ በሚል ነው። በተጨማሪም ከሻማው በጥቂቱም ቢሆን ሙቀት ላገኝ በማለት ነው። ሁለተኛው በማታ ልብስ ስለማጠብ መብራት ቁጠባ እና መብራት አጥፋ አታጥፋ የሚለው የእናቴን ጭቅጭቅ ፍራቻ ነው። ሶስተኛው ግን እምነቴ ስለማይፈቅድልኝ አልናገርም። ማታ ማታ ልብስ ለምን ታጥባለለ ለሚሉኝ ቀን ቀን ስራ ስለሆንኩኝ ስለማይመቸኝ ሀሳዊ ምላሼ ሲሆን ሀቂቃው ግን በስራዬ ሁኔታ ምክንያት ነው። የልብሶች ዜግነት መቀየሩ ዋነኛ ምክንያት ነው ማለት ነው። እድሜ ሌልፓ የመብራት ስራ እድሜ ሌልፓ የመብራት ስራ ባለሙያ ነኝ። ስራው ልክ እንደ ጉሬዛ ኑሮ ከዛፍ ዛፍ ባይሆንም መንጠላጠል ይበዛዋል። ያ ብቻ አይደለም። አለፍ ሲልም እንሽላሊት ሙድ አክቲቬት አድርጎ በደር መሳብም የስራው አንዱ ጸባይ ነው። ታዲያ በዚህ የተነሳ እኛ ድርጅት ውስጥ ውይ፣ እኛ ያልኩኝ የምሰራበት ድርጅት ውስጥ ሰራተኞች ራሳችን በለጠፍነው ታፔላ መሰረት በሁለት ተመድበን እንሰራለን። የተሰቡ በሽታውን አይደለም በመሳብ የሚሰሩ የምንሰራ እና የተሰቁ በመንጠልጠል የሚሰሩ የምንሰራ ሁኔታ ብለን እንከፈላለን። ሁለቱንም የሚሰሩም አይጠፉም፣ አይበሩም፣ አሉም የሉም፣ ብቻ ከምድብ ውጪ ናቸው። ታዲያ ተስቦን ከተሰቅሎ ለመለየት ልዩ መገለጫ አለን። በተስቦ የሚሰሩ ብዙ ከመሳብ ብዛት ከደረሳቸው ሰፋ ሰፋ ያሉ እና እኔ ነኝ ያለ ስፖርተኛ ራሱ እንደነሱ ደረሱ ክፍል ያለ አይሆንም። ምንም እንኳን ስጋ ባይኖራቸው ጃኬት የሚያዘወትሩ ግን በደረሳቸው ስፋት ምክንያት ጃኬታቸውን የማይዘጉ ሲሆኑ ሰውን ከመጨበጥ ማቀፍ የሚቀናቸው ናቸው። የተሰቅሎም እንዲሁ ከወደ እጃቸው መዳፋቸው ሰፋ ያለ እጃቸው ሎጋ እና አይበሉባቸው ከይበሉባቸው የማይለይ ሰውን ሰላም ሲሉ ስር የሚያበሩ ለሰላምታ የተደረጉት እጅ መዳፍን አልፎ ክንድ የሚነካ አንድ አንዶቹ በትርፍ ጊዜያቸው ጌሻነት የሚሰሩ ናቸው። ታዲያ በተሰቦና በተሰቅሎ ያደፈ ልብስ በቀን ማጠብ ለገጽታ ግንባታ መልካም አይደለም፣ ገጽታ ያጠለሻዋል። ስለዚህ የፈጀውን ሻማ ይብዙ እንጂ በሻማ ማጠብ ይቀላል። እኛ እኛ ጀማሪ ሰራተኞች ግን ከሁለት ሳንሆን ሳናማረጥ ወይ ሳናሰብ ስናማርጥ ወይ ስናሳብ ሳናሳብብ ወይ ሳንሰቅል ስንንቀለቀል ከመሃል ቤት ልብስ ማቆሸሽ ብቻ ሆኗል ትርፋችን። ለምን አንዱን አዝመር ጠምጥባል። ምርጫ እወዳለሁ ግን አይወደኝም። ፖለቲካ ይስማማኛል ገና አይስማማኝም አይሰማኝም። በዛ ላይ ፖሊስ ደስ ይለኛል ግን ደስ አላቸው እነሱ ደግሞ ምን ይላሉ? አስር ያባረረ አንድ ደስ ስለማላቸው አስር አባረራለሁ ነው ደስ የማላቸው ስለማባረ ለነገሩ አስር ማባረሩ ይስማና አየበት። ተመስገን ተመስገን አለን በሻማ ልብስ እያጠብን ተመስገን ልብሴን ለማጠብ ምጣዴን ጥቂት አጠባ አድርጌ ከአዳፋ ጨርቅ በአዳፋ ጨርቅ ከማሟሸቴ በፊት ሻማዬን ከመስኮት ዳር ለኮስ አድርጌ ስዞር አዲሷ ተከራያችን ፈገግ ብላ ወደ ቤቷ ገባች በሯ ክፍት ነው ጠዋት በሌሊት ሁሌም በሩ ይከፈታል። የሚዘጋው ስራ ስትሄድ እና ልትተኛ ስትል መሰለኝ ምክንያቱም በሩ ከወይራ እንጨት የተሰራ ስለሆነ እንዲሁ በዋዛ ሳይሆን በወዟ ካልሆነ አይንቀሳቀስም። ይህንን በር ታዲያ እቺ መልከኛ ሴት በወጣች በገባች ቁጥር በመክፈት እና በመዝጋት ብብቷን ማላላት እንደሌለባት ስለተረዳች ብዙ ጊዜ በሩ አይዘጋም። የበር ቢሰነጠቅ አንድ ኮንትሮል ብፌ፣ ሁለት ኪችን ካቢኔት፣ ሶስት መክተፊያ፣ ስድስት ማማሲያ ና ሌሎች የፈርኒቸር እቃዎች ይሰራል። ትላለች እማዬ። እማዬ ለካ 18 አልፎኛል፣ ማለቴ እማዘር ለካ 21 ዓመት አልፏል እናቴ። በል ይሻላል በቃ። እናቴ የአያቴ ማስታወሻ ነው ብላ ይኸው እስካሁን አለ። የቤቱ ቁጥር እንደተጻፈበት የቤቱ ቁጥሮችን ሳያቸው ታዲያ እስካሁን ድረስ ድረስ ፍንጥው ብለው በጉልህ ስለሚታዩ ያስቀናል። ልብሶቼ በተለይ የስራ ልብሶቼ ምን አለ እንደ ቤት ቁጥሩ በሆኑ ሁሌም ፍንትው ብለው እንደ ቤቱ ቁጥር ሁሉ ልጅቷ ለመቅ ለመቅመቅ ምጥን ያለችናት፣ ሰውነቷ ደግሞ ያጓጓል። ገና እሷም ማየት ከጀመርኩ ሁለት ሰባት ሳይሆነኝ ይኸው ጩፍጩፍ ጩህ እያሰኘኝ ነው ውበቷ ፈገግ ስትል ተወኝ። አጠበይን ጀመር። ሻማው ሳያልቅ ቶሎ ለመጨረስ እየተጣደፉ ነው። ታዲያ እኔ ልብሴን አጥባለሁ። አዲሷ ልጅም ወጣ ገባ በማለት በመመላለስ ልብሴን ልቤን ታጥባለች። አጠበይን ጀመር። ሻማው ሳያልቅ ቶሎ ለመጨረስ እየተጣደፉ ነው። ታዲያ እኔ ልብሴን አጥባለሁ። አዲሷ ልጅም ወጣ ገባ በማለት እና በመመላለስ ልቤን ታጥቧለች። የቤቷ ብርሃንን እኔን ደገፈኝ አበራልኝ በጊዜ አለመኝተኛ ተጠቀመኝ። እናቴ እኔ ላይ እንጂ ተከራይ ላይ አትበረታም። ምነው ስላት አንተ መቼ ቤታ ቤት ስትሰጠኝ እና እድሜ ለተከራዮች የትላለች። ስለዚህ እኔ በራሴ ግቢ እንደ ሁለተኛ ዜጋ ነኝ። አቤት እንደዚህ አይነት የፍቅር ወጎች ሲሆኑ ሰውም ሰፍ ይላል፣ ወሬው ይሞቃል። አይ ፖለቲካ። በመጨረሻ የሆነ ነገር ጠረጠርኩ። የሆነ ነገር ልጠይቀኝ ፈልጋለች ግን ፈርታለች። እየተመላለሰች ስትቆም የውስጡ ብርሃን እሷ ላይ ያብቶ ሰውነቷን በሽቲ ውስጥ ያሳየኝ ጀመር። ምናልባት የሆነ ነገር ብቻ በቃ እኔ መጠየቅ አልቻልኩም። ቅድም በቃ ልጠይቃት ፈለኩኝ፣ አላስችላለኝ። ለወራትም ጊዜ አጣው። ታዲያ አጋጣሚውን ልጠቀም ብዬ ገና ወደ ቤቷ መግባቷን አይቼ ወደ ዋናው ቤታችን ሳይ መብራቱ ጠፍቷል። ተኝቷል። ማንም አያይም ምንም አይነት አፋር ቢሆንም አላስችላለኝ፣ አልቻልኩም። በቃ ወንድነቴ ተጫጫኝ። ወዲያው ቀረብ ባልኩና ፈጠን ብዬ ጡት ማቀዝቋን ጠጋ ያደረግኩና ፓንቷን ዝቅ አድርጌ ሱሬን እንዲያዝ ልጅቷ ፈጠነች። ብዬ ትጮኻለች ብዬ ፈራሁና ፈጠን ብዬ ይቅርታ፣ ከሴት ጋር ከሴት ጋር ጎን ለጎን ልብስ ማስጣት አበቁኝ አልኳት፣ እና አጥቤ የያዝኩትን ሱሬን አሰጠሁት። አፈር ብላ እሺ፣ ችግር የለውም በሚል ምላሽ ሳሰጠኝ ወደ ውስጥ ገባች እና ተመልሳ ወጥታ በመመላለስ ልብሴ ማጠቧን ለማሳረግ ግልገል ሱሯን እና ጡት ማቀዝቀዟን ይዛ ከበሩ ጋር ደርሳ ቆመች። ብርሃኑ ትንሽ ሲቀንስብኝ በሩን ልዘጋው ነው፣ ይቅርታ አለች። ቀና ብዬ ሳላት በሀፍረት ቀና ብዬ ሳላት፣ እሺ እኔም እየጨረስኩ ነው፣ ምንም አይደል አልኳት። ደህና ደር ብላ ገባች፣ በሩም ተዘጋ።

ወደ ውስጥ ወደ መኝታ የገባው ሻማዋን አጥፍቼ መብራቱ ገና ከመብራቱ፣ እናቴ አንተ ልጅ አተኛም መብራቱን አጥፍተህ ሌሊት ሙሉ እያቃጠልከው ልታደር ነው ብላ ጮኸችብኝ። አሁን ገና ነው ያበራሁት፣ ካላመንሽ መጥተሽ ሻማዋን ይው ሆ አልኩኝ።